የተነገረ ሸጥን ነው። ስለ ግብጽ የተነገረ ምን ሸጥን እንደሆነ፣ እግዚአብሔር በፈጣን ደመና ይበራል፣ ወደ ግብጽ ይመጣል፣ የግብጽ አባት በፊቱ ይርዳሉ፣ የግብጽ ልብ በውስጧ ይቀልጣል ብሎ ስለ ግብጽ ሸጥን የተናገረው ነቢዩ ኢሳይያስ ነው። እንግዲህ በፈጣን ደመና እግዚአብሔር ይወልዳል። አሁን እግዚአብሔር ወደ ግብጽ እንደሚወርድ አውጣውታል። እግዚአብሔር እግዚአብሔርና እግዚአብሔር ወልድ ኢየሱስ ክርስቶስ በፈጣን ደመና ወደ ገዳ ወደ ፈጣን ደመና ማለት ነው። የለምና ደመና ማለት ፈጣን ደመና ሲደርስ ከማጋን ማለት እግዚአብሔር ወልድ ክርስቶስ ይላል። ከድንግል ማርያም ጋር ድንግል ማርያም ፈጣን ደመና ትባላለች። ምን ትባላለች? ፈጣን ደመና በድንገት ማርያም ላይ ገባ ላይ ሆኖ በፍጥነት ወደ ግብፅ የወረደው እግዚአብሔር ወልድ ነው። ወረደ የለ በተወረደ በሁለት ዓመቱ ወደ ግብፅ ወረደ። ለምንድን የተናገረው ነው? ነብዩ ሆሴዕ እስራኤል ሕፃን በነበረ ጊዜ

በደት ልጄን ከግብፅ ጠራሁ የተባለው ወደ ግብፅ ሄደ፣ ሄሮድስ እስኪሞት ድረስ በዚያ። አሁን ዮሴፍ ማንን እናቱንና ሕፃኑ ይዞ ወደ ግብፅ ሄደ። ዮሴፍ ወደ ግብፅ የወረዱበት ምክንያት ወደ ግብፅ ሄደ። ግብፅ ማለት የግብፅ

በዚህ ምክንያት ሁለተኛ ጊዜ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ የወረደው። ወደ ግብፅ ሲወርድ እሱ ኢየሱስ ክርስቶስ በፈጣን ደመና ትባላለች በእመቤታችን ጀርባ ላይ ሆኖ ወደ ግብፅ ሄደ። እመቤታችን ፈጣን ደመና የተባለችው ለረድኤት ፈጣን ስለሆነች ከሁሉ ይልቅ ሰዎችን ለመርዳት የተቸገሩትን ሰዎች ችግራቸውን ለመቅረፍ መፍትሔን ለመስጠት ፈጥና የምትደርስ ድንገት ማረግ ለራሱ ወደቁ እንደተናገረ አፍታሚ ተመሽት ማርያም በጊዜ ምንዳሌ ሆና ጠራ ለአይ እምቀራ ነው። እመቤታችን ወይ ፈጥነሽ የምትደርሽነሽ በሀዘን በመከራ በችግር ጊዜ ፈጥነሽ የምትደርሽነሽ

የባለ መከራ አከራ አልበለ ነፍሱም የታየ ነበር ለለስተቱ ክርስቶስን ተጠወለደ ምልቁ የነውስ ልጅ ጀሞ ለተጠመቀው ታየው ብዙ ንግድ አለኝ ታውስ ያሉት ነበር ይሄ ሁሉ ከአንዘር ታስተቀበለችው ለእናቱ አሥራታ ተገመገሰ ድንግል ማርያም የኢዮጵያ አሥራታ ነገር ወለ ለኢትዮጵያ እናት የሆነችው ልጇን ሳይታስ ሶስት በሁለት አመት የሁለት አመት ህጻን ነው። ገና በሁለት አመቱ ማለት በሁለት አመተ ምረት ኢትዮጵያ ድንግል ማርያም መቼ ነው እናት መቼ ነው? በመጨረሻው ሰዓት በሃይዋን አማካኝነት እናት ሁሉ ለኢትዮጵያውያን ከልማ ደግሞ ቅዱሳን እንደሚወጡ ትርኢት ስላለ ያንን

እንግዲህ መድኃኒታችን ኢየሱስ ክርስቶስ በእመቤታችን ጀርባ ላይ ሆኖ በፈጣን ደመና ግብጽ ጣዖታትን ሰባበረ። ብዙ ጣዖታት ዛሬ በእኛ ለኩስ አሉ። ሲሄድ ወራስኪ የእመቤታችን ስደት የምናስብበት የምናስበው የምናረጋጋው በዚህ ወቅት ስደቱን ስናስብ ጌታን በጀርባ ተሸክማ የወጣችው ወለደችው ተራራው ረሃቧን፣ ጥማን፣ ሐዘኗን፣ ለቅሷን ከወለደች ከእንስሳት ጋር ያደረገችውን ተጋድሎ ጭንቀቷን የምናዘክርበት ስለሆነ በልባችን ያለው ክፉ ቀኑን እግዚአብሔር ያስወግድልን። አሁን እኛ ብዙዎቻችን በእግዚአብሔር በእግዚአብሔር አንድ ሰው በእውቀቱ እውቀቱ